ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? በእያላችሁበት በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች፣ ወንድሞች ሰላም ናችሁ? አለሁ። እኔ በዛሬው ቪዲዮ ደግሞ ከዚህ በፊቱ ለየት ያለ ክላስ ይዤላችሁ መጥቻለሁ ከእናንተ በተቀበልኩት ኮሜንት አማካኝነት ባለፈው ሰላምታ እንዴት እንደምንለዋወጥ ለወንድ ለሴት ሲሆን ሰላምታ እንዴት እንደምንለዋወጥ ስራልን ተብዬ ነበረ። ያንን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ እንዲጀምሩ ስለጠይቃቸዋለሁ። እሺ ወደ ዛሬው ክፍል ስገባ እዚህ ጋ እዚህ ጋ የዘረዘርኳቸው ነገር ለወንድ ለወንድ እንዴት እንደምንል ሴቶች ማለት ነው። እዚ ጋ ደግሞ ወንዶች ለሴቶች የምንለው ማለት ነው። ሰላምታ አባባሎችን እያነበብን እንወያያለን ማለት ነው። መጀመሪያ ላይ እዚህ ጋ እናንብብ። ሰ ላ ም ሰላም እ ን ዴ ት እንዴት አ ደ ር ሰላም እንዴት አደርክ ይላል ማለት ነው። ይሄ ሰላም እንዴት አደርክ? ከዛ ጥያቄ ምልክት፣ መጨረሻ ላይ ያለችዋ ጥያቄ ምልክት ጥያቄ እየጠየቅ ነው ስለሆነ እሱ ከሱ ምላሽ እንፈልጋለን አይደል? ስለዚህ ጥያቄ ምልክት እናስቀምጣለን ማለት ነው። ስለዚህ ሰላም እንዴት አደርክ ብለን ጠየቅ ነው። ለሴት ሲሆንስ? ለሴት ሲሆን ደግሞ ሰ ላም ሰላም እንዴት እንዴት አደርሽ? እንዴት አደርሽ? ለሴት ሲሆን እንዴት አደርሽ ነው የምንለው። ሰላም እንዴት አደርሽ እንላታለን፣ ሴት ከሆነች። ወንድም እንል ከሆነ ደግሞ ሰላም እንዴት አደርክ እንላለን ማለት ነው። እሺ እዚህ ጋ አንተ አንተ ደህና ደህና ነህ። አንተ ደህና ነህ። አንተ ደህና ነህ። አንተ ደህና ነህ ብለን ጠየቅነው። አንተ ደህና ነህ ብለን ጠየቅነው። ከዛ እዚህ ጋ ለሴት ሲሆን ደግሞ አንቺ አንቺ ደህና ደህና ነሽ። አንቺ ደህና ነሽ አንቺ ደህና ነሽ። ለሴት ሲሆን አንቺ፣ ለወንድ ሲሆን አንተ። ስለዚህ አንተ ደህና ነህ፣ አንቺ ደህና ነሽ። እሺ፣ ሌላ ለብዙ ሲሆን፣ ለብዙ ሴቶች ወይም ለብዙ ወንዶች ሲሆን፣ ሰላም ሰላም ነዎት። ሰላም ነዎት። ሰላም ነዎት በአክብሮት ስንል ማለት ነው። ሌሎችን ሰዎች ትልልቅ ሰዎችን ስንል ሰላም ነሽ ወይም ሰላም ነህ አንልም። ትልልቅ ሰዎችን፣ ስለዚህ ሰላም ነዎት። ሴቶችም ከሆኑ እንደዛው ሰላም ነዎት። ሰ ላ ም ነ ዎት ሰላም ነዎት። ሴቶችም ወንዶችንም ስናከብር እርሶ ስለምንል ሰላም ነዎት፣ ሰላም ነዎት ለወንዶችም ለሴቶችም ማለት ነው። ትልልቅ ሰዎችን ወይንም በአክብሮት ስንል ማለት ነው። ሌላ ጓደኞችህ ጓደኞችህ ሰላም ሰላም ናቸው ናቸው። አሁን ለወንድ ጓደኞቹን ሰላምታ ደህና መሆናቸውን እየጠየቅን ነው። ጓደኞችህ ሰላም ናቸው ጓደኞችህ ሰላም ናቸው ጓደኞችህ ሰላም ናቸው ብለን እንጠይቀዋለን ማለት ነው። እሱን ሰላም ካልነው በኋላ ጓደኞች ሰላም ናቸው ለማለት በዚህ መልኩ ጓደኞችህ ሰላም ናቸው። እሺ፣ ለሴት ሲሆን ጓደኞችሽ ጓደኞችሽ ደህና ደህና ናቸው ደህና ናቸው። ለሴት ሲሆን ጓደኞችሽ ነው ምንላት። ጓደኞችሽ ለወንድ ጓደኞችህ ሰላም ናቸው የሚለው ደህና ናቸው ተመሳሳይ ነው። ጓደኞችሽ ደህና ናቸው ወይንም ጓደኞችህ ደህና ናቸው ብለን እንጠይቀዋለን ማለት ነው ወይንም እንጠይቃታለን። እሺ። እንዴት እንዴት አመሸህ? እንዴት አመሸህ ወንድሜ? ወንድሜ እንዴት አመሸህ ወንድሜ? እንዴት አመሸህ ወንድሜ? እንዴት አመሸህ ወንድሜ? እሺ እንዴት እንዴት አመሸሽ አመሸሽ እህቴ እህቴ። እንዴት ሴቶቹን ደግሞ እንዴት አመሸሽ እህቴ እንላቸዋለን። እንዴት አመሸህ ወንድሜ እዚ ጋ አመሸሽ ነው ያልኩ፣ እዚህ ጋ አመሸህ ነው ያልኩ። ለወንድና ለሴት ሲሆን ማለት ነው እሺ ቀጣይ፣ ቤተሰቦችህ ቤተሰቦችህ ደህና ደህና ናቸው ናቸው? ቤተሰቦችህ ደህና ናቸው? ቤተሰቦችህ ደህና ናቸው? ቤተሰቦችህ ደህና ናቸው ብለን እንጠይቃለን። ቤተሰቦችሽ ቤተሰቦችሽ ደህና ደህና ናቸው ደህና ናቸው። ለሴት ሲሆን ደግሞ፣ ለወንድ ቤተሰቦችህ ህን ያለ ነዚህ ጋ ለሴት ሲሆን ደግሞ ቤተሰቦችሽ ደህና ናቸው ቤተሰቦችሽ ደህና ናቸው ብለን እንጠይቃታለን ማለት ነው። ወይንም ደግሞ ቤተሰብ ሰላም ነው ብለን ልንጠይቅ እንችላለን። ቤተሰብ ቤተሰብ ሰላም ሰላም ነው ብለን ልንጠይቅ እንችላለን። እንችላለን ቤተሰቦችህ ሰላም ናቸው ልንለው እንችላለን። ቤተሰብ ሰላም ነው ልንል እንችላለን። ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው ብለን ልንጠይቅ እንችላለን ማለት ነው። እሺ። ጓደኛሽ ደህና ናት፣ ጓደኛሽ ደህና ናት፣ ጓደኛሽ ደህና ናት ብዬ ልጠይቃት እችላለሁ። ጓደኛሽ ደህና ናት ወይንም ደግሞ ለወንድ ከሆነ ጓደኛ ደህና ነው ብለን ልንጠይቅ እንችላለን ማለት ነው። እሺ ውሎ ውሎ እንዴት እንዴት ነበር፣ ውሎ እንዴት ነበር፣ ውሎ እንዴት ነበር፣ ውሎ እንዴት ነበር፣ ውሎ እንዴት ነበር ብለን ልንጠይቃት እንችላለን ልንጠይቀው እንችላለን። ውሎ እንዴት ነበር የሚለው ግን ለሴትም ለወንድም ይሆናል። እሺ፣ እዚህ ጋር ውሎ እንዴት ነበር ሴቶችንም ውሎ እንዴት ነበር ለላት እችላለሁ። ወንድም ለወንድም ውሎ እንዴት ነበር ብዬ ልጠይቀው እችላለሁ። ስለዚህ የጾታ ልዩነት ውሎ እንዴት ነበር ላይ የለውም። እዚ ጋር የጾታ ልዩነት የለውም። ሴቶችንም ወንዶችንም ማንኛውም ሰው ውሎ እንዴት ነበር ብለን መጠየቅ እንችላለን ማለት ነው። እሺ፣ እዚህ ጋር መጨረሻ ጋር እናትሽ እናትሽ ሰላም ሰላም ናት እናትሽ ሰላም ናት ብለን፣ ቅድም ቤተሰቦችሽ ነበር ያልነው፣ ግን ነጥለን እናቷን መጠየቅ ከፈለግን እናትሽ ሰላም ናት ብለን ልንጠይቅ እንችላለን። ሴቷን ልጠይቃት፣ ወንዶች ልንጠይቃት ወይም ሴቶች ልንጠይቃት እንችላለን። ሊጠይቋት ይችላሉ ማለት ነው። ስለዚህ እዚህ ጋር እየዘረዘርኳቸው እንደምታዩዋቸው ብዙ ጊዜ ለወንድ ወንዶችን የምንላቸው ማለት ነው። ሰላም እንዴት አደርክ ልለው ይችላለሁ። ሰላም እንዴት አደርክ ሴትም ልትለው ትችላለች። አንተ ደህና ነህ፣ አንተ ደህና ነህ ብዬ ብላ ልትጠይቀው ትችላለች። ወይም ጓደኛው ብሎ ሊጠይቀው ይችላል። ሰላም ነዎት ብለን ለትልልቅ ሰዎችን ባክብሮት እንላለን። ጓደኛ ሰላም ናት፣ ጓደኞች ሰላም ናቸው ብለን ልንጠይቀው እንችላለን። እንዴት አመሸ ወንድሜ፣ ቤተሰቦቼ ደህና ናቸው፣ ቤተሰብ ሰላም ነው፣ ውሎ እንዴት ነበር እያል ልንጠይቅ እንችላለን። ወንዱን እንዲሁም ሴቶችን ሴቶችን ሰላም፣ እንዴት አመሸሽ፣ አንቺ ደህና ነሽ፣ ሰላም ነውት፣ ጓደኛሽ ደህና ናት፣ ጓደኞችሽ ደህና ናቸው። እንዴት አመሸሽ እህቴ፣ ቤተሰቦችሽ ደህና ናቸው፣ ጓደኛሽ ደህና ናት፣ እናትሽ ሰላም ናት ብለን ልንጠይቃቸው እንችላለን ማለት ነው። ስለዚህ ይሄ ሰላምታ ልውውጥ የመጀመሪያ ክፍል ነው። ወደፊት ስንብትም ሰላምታም ይዤላችሁ እመጣለሁ ማለት ነው። ስለዚህ ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ እንዲሁም ኮሜንት፣ ሼር ለጓደኞቻችሁ በማድረግ እንድታግዙኝ ጠይቃቸዋለሁ። ከዛ በተጨማሪ ኦንላይን መማር የምትፈልጉ ካላችሁ ዩቲዩብ ቻናሉ ላይ ወይም ቪዲዮዎች ላይ ስልክ ቁጥር ስላለ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። አመሰግናለሁ።